ለጉብኝት ወደ ኢትዮጵያ የሄዱ አረቦች ስለ ኢትዮጵያ አዳዲስ ነገሮችን እያወሩ ነው። እንዲሁም ደግሞ ኢትዮጵያንም እየወቀሱ ነው። ያ ነገር ምንድን ነው? ሙሉ ቪዲዮውን ይዤ ወደ እናንተ መጥቻለሁ። ሰላም አሌይኩም ራህመቱላሁ በረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኒጋ ሁል ሰላም ነው አልሐምዱሊላ። ዛሬ እንግዲህ በአረቡ ዘንድ መነጋገሪያ እየሆነ ያለውን ቪዲዮ ነው ይዤላችሁ የመጣሁት። እነዚህ መግቢያ ላይ ያሳየኋችሁ ሁለት ሰዎች ሁለቱም ኢትዮጵያ ያሉት በአሁን ሰዓት ላይ ማለት ነው። አንደኛው መግቢያ ላይ ያያችሁት ወይም እዚህ ጋር በምስሉ ላይ የምትመለከቱት ወጣት መጀመሪያ ወደ ኢትዮጵያ ሲሳፈር ኤርፖርት ላይ ተመልሶ ነበረ። ልክ አዲስ አበባ ኤርፖርት እንደደረሰ መልሶት ነበረ። የተመለሰበት ምክንያት ደግሞ ምንድን ነው? ይሄ ቢጫ ወባ የሚባለው ካርድ እሱ የለክምና፣ እሱ ክትባት አልተከተብከም ብለው መልሶት ያው ተናዶ ስለ ኢትዮጵያ እንዲሁኜ አዲስ አበባ ኤርፖርት ላይ ተመልሻለሁ ብሎ ሲያውራ በሰራው ቪዲዮ ብዙ ብዙ አረቦች ስለ ኢትዮጵያ በጣም ብዙ ኮሜንቶች ተጽፏል። ስለ ኢትዮጵያ በጣም ብዙ ነገር ብለዋል አረቦች ማለት ነው። ኢትዮጵያ እኮ እርስ በርስ እንኳን የሌላ ዜጋ እርስ በራሳቸው እየተገዳደሉ ነው፣ ሊገድሉህ ነው ወይ የምትሄደው? ስለ ኢትዮጵያም ደግሞ በጣም ብዙ የጻፉ ሰዎች አሉ። ግን በዛ ምክንያት ደግሞ ይሄ በኋላ ላይ ደግሞ አንተ ነክ ገልጣን እንጂ እነሱ አይደለም ኢትዮጵያ ጥሩ ሰዎች ናቸው ምናምን ብሎ ደግሞ ምላሽ ሰጥቶታል። ተመልክታችኋል ትልቁ ሰውዬው ማለት ነው።

ሹክረን ጀዛክ ላህ ከይረን። አልሙሄም ውዶቼ ሰምታችኋል። እኔ መስማት ላይ እንጂ ማውራት ላይ አረብኛ ብዙ አይደለሁም። ያው ሰምታችኋል ስለ ኢትዮጵያ ያወራው ነገር፣ ይህ ሁሉ ያወራው ነገር ምንድን ነው እንግዲህ፣ እንደሰማችሁት ሰው የሚሉትን አትስሙ። ስለ ኢትዮጵያ የሚወራውን ነገር፣ ስለ ኢትዮጵያ መጥፎ ነገር እየተወራ ያለውን ነገር አትስሙ። ኢትዮጵያኖች ሰዎቹ በጣም ጥሩ ሰዎች ናቸው። ኢትዮጵያ አየር ያው የሚታወቅ ነው ሁሉም የሚያውቀው ነው። አየሩ በጣም ጥሩ ነው። እንደሚ ባለው አይደለም። ሰው ይገላሉ እንደዚህ ቱሪስቶችን አሉ አደላ ለጉብኝት የሄዱ ሰዎችን ይገላሉ ምናምን የሚሉ የሚያስፈራሯችሁን ነገር እንዳትሰሙ እና ኢትዮጵያ ሄዳችሁ ጎብኙ። ከፈለጋችሁ በየጊዜው እንደፈለጋችሁ መመላለስ ትችላላችሁ ብሎ በረጅሙ ያወራውን ሰምታችኋል። ስለ ኢትዮጵያ መልካም ነገር ነው ሲያወራ የነበረው። በመሀልም ደግሞ እንግዲህ ቡናችንንም ሲያስተዋውቅ ነበረ። ይህ ሰውየው በአሁን ሰዓት ላይ ኢትዮጵያ ላይ ነው የሚገኘውና ለኢትዮጵያ ብዙ ቪዲዮዎችን ሰርቷል። ቤቱ ላይ ገብታችሁ ብታዩት። እንዲሁም መግቢያ ላይ ያያችሁት ልጅ ኢትዮጵያን ሲወቅስ የነበረው ልጅ ኢትዮጵያ የሆነ ቢጫ ወባ የሚባል በሽታ ገብቷል መሰለኝ ያንን ደግሞ ተወቅቶ ካርድ የሌለው ሰው ኢትዮጵያ አታስገባም ይሆን አላውቅም፣ መለሱኝ ብሎ ያዙኝ ልቀቁኝ ብሎ ቪዲዮ በሰራበት ቪዲዮ ነበረ። ይሄም ሰውዬው ምላሽ የሰጠው በዛ ዙሪያም ብዙ ኮሜንቶች ቅድም ብያችኋለሁ መሰለኝ። እንዲሁም አንዲት ኮሜንት ያየሁት ልጇ ኢትዮጵያ ሊሄድ ነበረ ይሆናልና ልጄን ይገሉብኛል ብዬ ከልክያለሁ፣ እንዴት ኢትዮጵያ ትሄዳለህ ብላ የኮመተችን እናት አይቻለሁ። ና በእርግጥ ኢትዮጵያ ያለበት ነባራዊ ሁኔታ ያስፈራል። ግን ደግሞ ያው እንደዚህ በዚህ ልኩ እኔ እንትን አለለም፣ እንደዚህ ይገዳል ይንገላል። እርሰ በራሳችን በእርግጥ አው አለ መገዳደሉ ነገር ግን ትር እንደዚህ ለጉብኝት የሄዱ ሰዎችን ምናምን መግደሉ ይሄና የለም። ብቻ እርሰ በራሳችን ስለማንስማማ፣ እርሰ በራሳችን ስለምንገዳደል እንደዚህ ደግሞ ያው የሚሰማው ወሬ ጥሩ ስላልሆነ አረቦቹም ይፈራሉ ማለት ነው። በዛ ምክንያት ነው እኔ የኮመቱ ሰዎችን ያው አልፈርድባቸውም። እየተፈጠረ ያለው ነገር ነው እያወሩ ያሉትና ያው ቅድም ያልኳቸው ልጅ መግቢያ ላይ እየወቀሰ የነበረው ኢትዮጵያ ልገባ ከለከሉኝ ያለው ልጅ በስተመጨረሻም ኢትዮጵያ ገብቷል እና ስልክህን ይገሱ ራሱ ቪዲዮ ሰርቶ ማለት ነው ይገሉህና የያስከውን ገንዘብህን እና ስልክህን ይወስዱሃል ብሎ ነበረ። እና ይኸውላችሁ፣ ስልኬን ይ እንኳን አደባባይ ላይ መንገድ ላይ የሄድኩኝ እየቀረስኩ ነው። ከፈለጉ ስልኩን ይውሰዱት፣ ግን እስካሁን ደግሞ የገደለኝ ሰው የለም፣ አይገሉም፣ ውሸት ነው ብሎ ደግሞ ራሱም ሲያወራ ነበረ። እና ያው አስቸጋሪ ነው የኢትዮጵያ ነገር፣ ይሄ ነው ብሎ መናገሩ ይከብዳል። ግን ደግሞ በአረቦቹ ዘንድ አንድ መግቢያ ላይ የሰራው ልጅ በጣም መነጋገሪያ ሆኗልና እባካችሁ ቢያንስ እንኳን ቱሪስቶች ገብቶ እንዲወጡ ከመስረቅና እንደዚህ በቃ መጥፎ ነገር ባትሰሩ ሀገራችንን የሚያስጠራ ጥሩ ነገር ብታደርጉ ጥሩ ነው። እኔ አሁን ሰሞኑን እንትኔ አረቤ ልትሳፍር ነው እና በቃ እሷም እየሰማች ነው መሰለኝ፣ ስለ ኢትዮጵያ በእርግጥ ትሰማለች። እና እንዴት አድርጌ ነው የሚሄደው እዛ ይቀማሉ ይላሉ ምናምን ትለኛለች። በቃ ራስሽን ጠብቂ፣ ይህና ሄል የሚባል ነገር አይደለም። ብቻ ለማንኛውም መገናኛ የሚባል ቦታ እንዳትሄጅ አልኳት። ወረቢ ማለት በቃ ስለ መገናኛ ምናምን በጣም ይወራል። ሌላ ነገር የለም ምንም አትፍሪ። ግን መገናኛ የሚባለውን ቦታ እንዳት ሂጂ እና እንደፈለግሽ ምናምን አልኳት። በቃ ቦርሳሽን ጠንቀቅ አርጊ ምናምን፣ ያው ብትዘረፍ እኮ መታ መናገሩ አይቀርም ትናገራለች። ስለዚህ አሉ አንዳንድ ሀራሚዎች ማንኛውም ቦታ እንደሚኖሩ ሀራሚዎች አሉ። ነገር ግን ያው ራስሽን ጠንቀቅ ማለት ነው ያለብሽ እንጂ ሌላ ነገር የለም። ንጹህ አየር ነው ያለው፣ ደስ የሚል ነገር ነው ያለው ብዬ አልኳ። ትላችኋለሁ እንደዚህ። አሁን ለቱሪስት የሚገቡ ሰዎችን ቢያንስ ቢያንስ ቢያንስ አታሳቅቁን፣ ኢትዮጵያ ሌቦች፣ እኛ እርስ በራሳችን በቃ ያው ተለምደዋል። ግን ደግሞ እባካችሁ ቱሪስቶቹን ግን አታሳቅቋቸው፣ እነሱን እየዘረፋቸው እነሱን ያስፈራራችሁ ሀገራችን ስም ታስጠፉ ለማለት ነው ውዶችዬ። ያሁ ሌብነት ደግሞ ጥሩ አይደለም። ሰርቶ በራስ ላብ ሰርቶ የተገኘ ገንዘብ ነው ጣዕምም ያለውና፣ ስለዚህ መስረቅ ደግሞ ወንጀል ነው። ከዚያ ወጥታችሁ የራሳችሁንም ስራ ሰርታችሁ መለወጥ አለባችሁ። እናመሰግናለሁ፣ ውዶቼ። ያው ይሄን ይመስል ነበር የዛሬ ቆይታ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሆኑልኝ። አሰላሙ አሌይኩም ወረህመቱላህ በረካቱ።